የኖህ ዘሮችም እየበዙ ሄዱ። ሴምና ካም ያፌትም የተባሉት ከመርከብ የወጡት የኖህ ልጆች ልጆችን ወለዱ። በምድር ላይም ሰዎች እንደገና እየበዙ ሄዱ። እነዚህ ሰዎች እግዚአብሔር ፈጣሪያቸው ታላቅ መሐሪ አምላክ መሆኑን አወቁ። ከመጀመሪያም ጀምሮ ያለው አድራጎቷ አልተሰወረባቸውም። ምድሪቱንም ከነመዝገቧ ሰጥቷቸው እንደነበር አወቁ። እንደ ኖህ በእግዚአብሔር ያመኑት ሁሉ እንደተባረኩ ያላመኑት ግን እንደ ጠፉ ሰምተው ነበር። በሰናኦር ሜዳ ከተማን ቆረቆሩ። ከጥፋቱ ውሃ በኋላ የተወለዱ ሰዎች ሁሉ አንድ ወገን ነበሩ። አንድ ቋንቋና አንድም ንግግር ይነጋገሩ ነበር። እነርሱም ከነበሩበት አገር ተነስተው ሲጓዙ በሰናኦር አገር ሰፊ ሜዳ ገኙ። ይህም ሜዳ በጣም ስለተስማማቸው በዚያ ለመቀመጥ ወደዱ። ድንጋይም ስላጡ ኑ ጡብን እንስራ ብለው በእሳት ጡቦችን የተኩሱ ጀመሩ። በጡብ ቤቶችን ለመስራት ጀምረው ኑ በምድር ላይ እንዳንበተን ለእኛ ከተማ እንስራ አሉ። ነገር ግን ምኑን ሁሉ ሲያደርጉ የእግዚአብሔርን ፈቃድ ሀሳብ ለመቆጨራሽ አልጠየቁም። እነርሱም ስማችንን እንድናስጠራው ራሱ ወደ ሰማይ የሚደርስ ግንብ እንስራ አሉ። አሁንም ጠዋት እስከ ማታ ብዙ ሥራ ነበረባቸው። ነገር ግን ያሰቡትና ያደረጉት ሁሉ ለራሳቸው ምቾትና ለራሳቸው ክብር ነበር እንጂ ልግስና በረከቱን ሁሉ ለሰጣቸው ለፈጣሪ አምላካቸው ክብር አላሰቡም። እግዚአብሔርን እያወቁ አላመሰገኑትም፣ አላከበሩትም። በራሳቸውም ጥበብና ኃይል እየተመኩ ለመኖር ወደዱ። እግዚአብሔርም በተናቸው። እግዚአብሔርም የአዳም ልጆች የሚያደርጉትን ሁሉ አወቀ። በምድር ላይም የሰው ክፋትና ግፍን እንደገና እየባሰና እየተስፋፋም ለመሄድ እንደጀመረ አየ። ሰዎችም ሁሉ አንድ ወገን ሆነው አንድ ቋንቋ ሲነጋገሩ የሚያስቡትን ለማድረግ የሚከለክል ነገር የለም ነበር እና መጨረሻቸው ምን ይሆን? ስለዚህ እግዚአብሔር ኑ ንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ብሎ ቋንቋቸውን እንደባለቀ ከዚያም በኋላ ከተማንና ግንብን በሚሰሩ ሰዎች መካከል አለመግባባት ሆነ። ስምምነትም ስላልነበራቸው ከተማይቱንና ግንቡን መስራት ትተው ወደየመንገዳቸው ሄዱ፣ በምድር ላይም ተበታተኑ። እዚያችም የጀመሯት ከተማ ስም ባቢሎን ተባለ። ከዚያም ዘመን ጀምሮ ልዩ ልዩ ቋንቋ የሚነጋገሩ ነገዶች በምድር ላይ ይስፋፉ ጀመር። ሁሉም ፈጣሪ የሆነ እግዚአብሔር አምላክ ወትንና እስትንፋስን የሚኖሩበትንም ስፍራና የሚመገቡትን ምግብ ለሁሉ እየሰጠ ምረቱን ኪዳን እያሰበ ታገሳቸው ነበር፣ እስከ ዛሬም ይታገሳል። ነገር ግን የምድር ሕዝቦች ሁሉ አንድ እንኳን ሳይቀር እግዚአብሔርን አልፈለጉትም፣ አላከበሩትም እያንዳንዱ ሕዝብ እንደያሳባቸው ጸሐይና ጨረቃንም ሆነ በገዛ ራሳቸው እጅ የሰሩትም ጣዖታት ሆነ በፈጣሪ አምላካቸው ፈንታ ፍጥረትን እያመለኩ ኖሩ። ይሁን እንጂ እግዚአብሔር ታላቅ ንጉሥ ሆኖ በሁሉ ላይ ይገዛል። በየወገኑና በየቋንቋም ሁሉ ወደ እርሱ የሚመለሱትን ጠርቶ የራሱ ህዝብ ያደርጋቸዋል።